ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርብናል። ለወረራ የወጣው ሰራዊት ተቀጥቅጦ ሲመለስ ወሳኝ ወታደራዊ አመራሮቹንም አጥቷል። እጅግ ቁልፍ ወታደራዊ ስፍራዎችም በፋኖ እጅ እየገቡ መሆናቸው መነጋገሪያ ሆኗል። በምዕራብ ሀረርጌ የሚፈጸመው የቤት ለቤት አደን አስደንጋጭ ሆኖ ውሏል። የኤርትራ የውጭ ጉዳይ ሚኒስትር ፕሬዚዳንቱን አስከፍተዋል። ጄኔራል ጻድቃንም ብዙ የውስጥ ሚኒስትራትን አጋልጠዋል። የትግራዩ ኮሚሽን በበኩሉ ሪፖርቱን አጠናቅሮ ለተመድ ልኳል። የጦር ጦር ወንጀሎች ተፈጽመዋል ብሏል። ኢትዮጵያ የተፈጥሮ ጋዝ ምርቷን ለመጠቀም ስትሰናዳ የዓለም ባንክ በበኩሉ የእድገት ምጣኔ ግምቱን ከፍ አድርጓል። ወደ አፍሪካ ሀገራት የየብስና የካርጎ ኤክስፖርት እንዲጨምርም እቅድ ተይዟል። የሁሉንም ዝርዝር እንነግራችኋለን። እስከ መጨረሻው አብራችሁን ቆዩ። የዋድ አዲስ ዓለም ከተማን ለመውረር ከጅጋና ደንበጫ ከተማ በብረት ለበስ ታጅቦ የወጣው ግብስብሱ የብልጽግና ሰራዊት በአናብስቶቹ በኢንጂነር ክበር ተመስገን ልጆች ተቀጥቅጦ ወደ መጣበት ተመልሷል። አናብስቶቹ የኢንጂነሩ ልጆች ወራሪውን ኃይል በወጀትና በጋንትና አካባቢዎች ሲገርፉት ካደሩ በኋላ ቀጥለውም እኩሉ ሰራዊት ወደ ደንበጫ ከተማ በመግባት በጠላት ላይ ከፍተኛ ጥቃትን ፈጽሟል ተብሏል። ይህንን የጀግኖቹን ቆራጥ እርምጃ ያየው አረመኔው የብልጽግናው ሰራዊት ወደ መጣበት ለመመለስ ተገዷል ሲል የቀኝ ጌታ የወፍታ ንጉሴ ስድስተኛ ክፍለ ጦር ህዝብ ግንኙነት ኃላፊ ዘመን ባሳዝን አሳውቋል። በምዕራብ ሀረርጌ ጨለለቃ ወረዳ የሚጠግዱ ተብሎ በሚጠራው አካባቢ ሰኞ ዕለት ንጋት ላይ 11 ሰዓት ላይ ጀምሮ አማራው እየተመረጠ ቤት ለቤት እየታደነ እየታረደና ቤቱ እየተቃጠለ እንደሆነ ምንጮች ገልጸዋል። ሰኞ ንጋት ላይ 11 ሰዓት ሲል የጀመረው ይህ አማራውን ትኩረት አድርጎ የሚፈጸመው ጥቃት ትናንትናና ዛሬ ተባብሶ መቀጠሉንና ስለ ጥቃቱ ሲያወራ የተገኘም እየታፈነ እንደሚሰወር ምንጮቹ አክለው ገልጸዋል። የኦነግ ሸኔ አባላት ከመንግስት ኃይሎች ጋር በመተባበር ጥቃቱን ሳይፈጽሙት እንዳልቀሩ የተናገሩት የአካባቢ ነዋሪዎች የሞቱትን እንኳን የቀብር ስነ ስርዓታቸው እንዳይፈጸም ተደርጓል ሲሉም ተናግረዋል። ትናንትናና ዛሬ ወጣቶችና ሴቶች እየታፈኑ እየተወሰዱ ሲሆን እስካሁን የገቡበት እንደማይታወቅ ስለነሱ በሹክሹክታ እንኳን ማውራት እንደማይቻልም ከአካባቢ የተሰሙ መረጃዎች አመላክቷል። ይህ በመሆኑ እስካሁን ድረስ ምን ያህል አማሮች እንደሞቱ፣ ቤታቸው እንደተቃጠልና ታፍነው እንደተወሰዱ ለማወቅ አስቸጋሪ ሆኗል ተብሏል። ትናንት ምሽቱን መሀል ጋሸና ከተማ ላይ ከባድ የሆነ የጨበጣ ውጊያ እንደተካሄደ ተሰምቷል። ውጊያው በሳንጃ ጭምር እንደነበር ሲነገር በየምሽጉ ቁስለኛ ሆነው ወድቀው የቀሩ ያገዛዙ ወታደሮች ቁጥር እልፍ ነውም ተብሏል። የሚያስተዳድሩትን ቀጠና በፋኖ ቁጥጥር ስር ውሎባቸው በጋሸና ከተማ መሽገው የነበሩ ስድስት የወረዳና የከተማ አስተዳደር ካድሬዎች የሚይዙትና የሚጨብጡትን አጥተው እየባዘኑ እንደነበርና በቀደሙ በላሊበላና በዙሪያው በኩል መስክም እንዲሁም በግዳና በቅሎ ማነቂያ ውጊያ እድል ቀንቷቸው ሳይማረኩ የቀሩት በሰሜን ምስራቅ እዝ የ803ኛ ኮር ሰራዊት አመራሮች ወታደራዊ መለዮ ልብሳቸውን አውልቀው ተሰውረዋል የሚል መረጃም ተሰምቷል። በደብረ ማርቆስ የከንቲባው አጃቢ ሲቀጠፍ፣ በሌላ በኩል አመራሩ ደግሞ አማኑኤል ላይ እርምጃ ተወስዶባቸዋል። የአማራ ሕዝብ ልጆች የሥርዓቱን አገልጋዮች እያጸዱ ነው በተባለበት በዚህ ዜና ሌሊቱን በደብረ ማርቆስ ከተማ ዘልቀው በመግባት ቀድሞ የኢት ባረካ አወቀ አጃቢ የነበረውን አሁን ላይ ደግሞ ለተተኪው የአብይ ሎሌ ለስለሺ አጃቢ ሆኖ የሚያገለግለውን ተቀባይ የተባለውን ተላላኪ ወደ ላይኛው ዓለም ሸኝተውታል፣ የሚል ዝርዝርም ተሰጥቷል። በተመሳሳይ ወደ አማኑኤል ከተማ በመግባት አመራሩን በመምታት ሁለት ክላሽ በመያዝ ፋኖን በይፋ የተቀላቀሉም እንዳሉ ተነግሯል። እንዲህ አይነት የተጠኑ ጥቃቶች በብልጽግና ቤት ከፍተኛ ሽብር በመክፈታቸው ስራ ለመልቀቅ ደብዳቤ የሚያስገቡ ቁጥራቸው እየጨመረ መሆኑን ማረጋገጥ ችለናል ሲል የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ህዝብ ግንኙነት መምሪያ መስከረም 28 ቀን ተናግሯል። በወረ ኢሉ ውጊያ ላይ ኩን የተባለ የወረ ኢሉ ወረዳ ሚሊሻ አመራር ተሸኝቷል ተብሏል። የአድማ ብተና ሻምበል መሪውና ምክትል ሻምበል መሪውን ጨምሮ እስካሁን አስክሬናቸው ያልተነሱ የስርዓቱ ዙፋን አስጠባቂ ሚሊሻና አድማ ብተናዎች የውሻ ሞትን ሞተዋል ተብሏል። የቀበሌ አመራሩን ጨምሮ አምስት ምርኮ ሚሊሻዎችም ገቢ ሆነዋል። ከዚህም በተጨማሪ የሚኒሊክ ህዝብ አጋራው ሌላ ዝርዝር መረጃ የወረ ኢሉን ፋኖ መያዝ ተከትሎ ጃማ ወረዳ ያለው አመራርና ሚሊሻ ተቆርጦ ከበባ ውስጥ ገብቷል ተብሏል። ወደ ኋላም እንዳይሸሽ ያሳምነው እዝ ወድሮ እየጠበቀው ነው። ለቤተሰቡ ይተርፍ ዘንድ እጁን ይስጥ የሚል መልእክትም ተልኳል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሰላህ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ያደረጉት ንግግር ፕሬዝዳንት ኢሳያስ አፈወርቂን አላስደሰተም ተብሏል። በስብሰባው ንግግር ማድረግ የነበረባቸው ፕሬዝዳንት ኢሳያስ መገኘት ባለመቻላቸው ኦስማን የኤርትራን መንግስት ወክለው ንግግር አድርገዋል። ኦስማን በኤርትራ ላይ የተጣለው ማዕቀብ በአስቸኳይ እንዲነሳ እንጠይቃለን ሲሉ፣ እንዲሁም ማከለው በቀይ ባህር ዙሪያ የኤርትራ ሉዓላዊነት ባከበረ መልኩ ለመወያየት ዝግጁ ነን ሲሉ ተደምጧል። ኦስማን ለ12 ደቂቃ ያደረጉት ይህ ንግግር ኢሳያስን እንዳላስደሰትና በኤርትራ መንግስት ሚዲያ ላይ እንዳይተላለፍ መከልከሉም ለማወቅ ተችሏል። ፕሬዚዳንት ኢሳያስ አፈወርቂ ጄኔራሉ ከስልጣን እንዲወገዱላቸው ትእዛዝ መስጠታቸው ተሰምቷል። ኢሳያስ ይህንን ትእዛዝም የሰጡት ለህዋት እንደሆነም ተነግሯል። ይህንን ሚስጥር ያጋሩት ደግሞ ከወራት በፊት የፊልድ ማርሻሉ አማካሪ ሆነው ተሹመዋል በሚል ስማቸው የተነሳው ጄኔራል ጻድቃን ናቸው። ጄኔራል ጻድቃን ከዚህም በተጨማሪ ስለ ፋኖ ኃይሎች እንቅስቃሴ ያልተጠበቀ አስተያየት መስጠታቸውም ተደምጧል። ጄኔራል ታደሰ ወረደ የመወገድ አደጋ እንደተደቀነባቸው፣ በአሁኑ ወቅት ከመቀሌ ሸሽተው በአዲስ አበባ የሚገኙት ሌተራል ጄኔራል ጻድቃን ገብረትንሳይ ገልጿል። ህወሀትና ሻቢያ ጀምረውታል የተባለውን ጥምረት ለማጠናከር ጄኔራል ታደሰ ወረደ እንቅፋት ሆነዋል የሚል ግምገማ እንዳላቸው ጄኔራል ጻድቃን አዲስ በሰጡት ቃለመጠይቅ ወቅት ተናግረዋል። በኤንቢሲ ላይ ተቀንጭቦ በተሰራቸው በዚህ ቃለመልልሳቸው ወቅት ጄኔራሉ ሻቢያ ጄኔራል ታደሰ ወረደ መወገድ አለባቸው የሚል ቅድመ ሁኔታ አስቀምጧልም ብለዋል። በዚህ ቅድመ ሁኔታ መሰረት ጄኔራል ታደሰ ወረደን ማስወገድ ለህወሀት የተሰጠ የቤት ስራ ነው ሲሉ ጄኔራሉ ሲናገሩም ተሰምተዋል። የትግራዩ የዘ ዘር ማጥፋት ወንጀል ጥናት ኮሚሽን በትግራይ ሴቶች ላይ የጦር ወንጀሎች ተፈጽሟል ሲል መግለጹን ተዘግቧል። ይህ መግለጫ የተሰጠው ኮሚሽኑ ለሶስት ዓመታት ያህል ሲያጠናቸውን በቆዩ ጉዳዮች ላይ መስከረም 25 ቀን 2018 ዓ ም ላይ ለሚዲያዎች በሰጠው መግለጫ ወቅት ነው። ኮሚሽኑ በስድስት የተከፋፈሉ 22 ዝርዝር ሪፖርቶችን እንዳሰናዳ የገለጸ ሲሆን እነዚህን ሪፖርቶች የተባበሩት መንግስታት ድርጅትን ጨምሮ ለሚመለከታቸው ተቋማት ሁሉ መላኩንም አስረድቷል። ከሰሃራ በታች ያሉ የአፍሪካ ሀገራት የ3.8 በመቶ እድገት ያስመዘግባሉ ሲል የዓለም ባንክ አሳውቋል። የዓለም ባንክ ኢትዮጵያን ጨምሮ ከሰሃራ በታች የሚገኙ የአፍሪካ ሀገራትን የእድገት ትንበያም ይፋ አድርጓል። ከሰሃራ በታች ያሉ የአፍሪካ ሀገራት በዚህ ዓመት ፈጣን የሆነ የ3.8 በመቶ እድገት እንደሚያስመዘግቡ የዓለም ባንክ ባወጣው ሪፖርቱ አሳውቆ እድገቱ በሚያዝያ ወር ከነበረው 3.5 በመቶ የጨመረው እንደ ኢትዮጵያ ባሉ ሀገራት የውጭ ምንዛሪና የዋጋ ንረትን በማረጋጋትና የወለድ ቅነሳ በመከናወኑ ሲል ባንኩ በየ ሁለት ዓመቱ በሚያወጣው የአፍሪካ ዘገባው ላይ አመላክቷል። በሚቀጥሉት ሁለት ዓመታት ውስጥ ዓመታዊ የአማካይ እድገት ወደ 4 ነጥብ 4 በመቶ ከፍ እንደሚልም ባንኩ ገልጿል። ይህም 4 ነጥብ 3 በመቶ ከነበረው የመጀመሪያው ትንበያ ከፍ ያለም ሆኗል። የዓለም ባንክ ከቀጠናው 47 ሀገራት መካከል የሰላሳ 30 ሀገራት ምጣኔን ሀብታዊ እድገትን ትንበያ ከፍ ተደርጎ ተሻሽሏል ሲልም በሪፖርቱ አመላክቷል። በቀጠናው ትልልቅ ምጣኔ ሀብት ያላቸው ከሚባሉት መካከል የሆኑት ኢትዮጵያ፣ ናይጄሪያና አይቮሪ ኮስትን የምጣኔ ሀብት እድገት ትንበያዎች ሀብቶቻችን ባንኩ አሻሽሏል። ሪፖርቱ አክሎም ይህ ምጣኔ ሀብቱ ከአስር ዓመታት ተከታታይ መዳከም በኋላ ቀስ በቀስ ማገገሙን የሚያመለክት ቢሆንም መልሶ ማንሰራራቱ በአስተማማኝ ሁኔታ የጽና አይደለም ሲል ማስታወቁን የዘገበው ቢቢሲ ነው። ሚኒስትር መስሪያ ቤቱ ለአስመጪዎች ጥብቅ ማስጠንቀቂያን አስተላልፏል። የትራንስፖርትና ሎጂስቲክስ ሚኒስትር ከሀገር ውስጥ የተፈጥሮ ጋዝ ማምረት መጀመር ጋር በተያያዘ የትራንስፖርት ዘርፉን ወደ ተፈጥሮ ጋዝ ኃይል ለማሸጋገር የሚያስችል የማስታወቂያ መግለጫ አውጥቷል። ሚኒስትሩ በትናንትናው ዕለት ባወጣው በዚህ መግለጫው መሰረት በቀጣይ ጊዜያት በተፈጥሮ ጋዝ የሚንቀሳቀሱ ከባድ ተሽከርካሪዎች ብቻ ወደ ሀገር ውስጥ እንዲገቡና እንዲሰሩ የሚፈቅድ እንደሚፈቅድ አስታውቋል። ይህ ውሳኔ የሀገር ውስጥ የተፈጥሮ ጋዝ ሀብትን ለመጠቀም የተቀ መጠውን አቅጣጫ ተከትሎ የመጣ እንደሆነ ሲገለጽ በተፈጥሮ ጋዝ የማይሰሩ ከባድ መኪናዎችን ወደ ሀገር ውስጥ ማስገባት ከዚህ በኋላ በፍጹም እንደማይፈቀድ ለሁሉም ባለድርሻ አካላት አሳውቋል። ሚኒስትሩ በተለይ ለአስመጪዎች ጥብቅ ማስጠንቀቂያ አስተላልፏል። አስመጪዎቹ ከትራንስፖርትና ሎጂስቲክስ ሚኒስቴር የማስገባት ፍቃድ ሳያገኙ ምንም አይነት ከባድ መኪና ግዢ እንዳይፈጽሙም አሳስቧል። ማስታወቂያው ከወጣ በኋላ የሚደረጉ ማንኛውም ግዢዎች የማስገቢያ ፈቃድ የማያገኙ በመሆኑ ግዢው በተፈጥሮ ጋዝ በሚንቀሳቀሱ ከባድ መኪናዎች ብቻ የተገደበ እንዲሆን ሚኒስትሩ ገልጿል። ይህ እርምጃ በሀገሪቱ የትራንስፖርት እና ሎጂስቲክስ ዘርፍ ላይ ከፍተኛ ለውጥ እንደሚያመጣ የሚጠበቅ ነው። ኢትዮጵያ የስጋ የአትክልትና ፍራፍሬ ምርቶችን በካርጎ ቡናና ጥራጥሬን ደግሞ በየብስ ወደ አፍሪካ ሀገራት መላክ ልትጀምር እንደሆነ ተነግሯል። ኢትዮጵያ የአፍሪካ የነጻ ንግድ ቀጠናን ተከትሎ ወደ አፍሪካ ሀገራት የምታደርገውን የኤክስፖርት ንግዷን በሁለት ዋና ዋና የትራንስፖርት ሞዳሊቲዎች ልትጀምር መሆኑን የንግድና ቀጠና የትስስር ሚኒስትር አስታውቋል። ንግዱን በይፋ ለማስጀመር ለሚደረገው የሐሙስ ዕለት መስከረም 29 ቀን 2018 ዓ ም መርሃ ግብር ከ40 በላይ ላኪዎች ተሳታፊ ሆነው ሰፊ